ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቱብ ቻናል ቤተሰቦች፣ የዕለቱን ዜናዎች ይዤ ቀርቤ ያለሁ፣ አብራችሁን ቆዩ። የደቡብ ሱዳን ኤምባሲ የቤት ኪራይ ባለመክፈሉ ምክንያት ተዘጋ። በኬንያ ዋና ከተማ የሚገኘው በኬንያ ዋና ከተማ ናይሮቢ የሚገኘው የደቡብ ሱዳን ኤምባሲ ለበርካታ ወራት የቤት ኪራይ መክፈል ባለመቻሉ ተዘጋ። ስማቸው እንዲጠቀስ ያልፈለጉ የኤምባሲ ሰራተኞች በደቡብ ሱዳን ለሚሰራጨው ራዲዮ ተዛማጅ ራዲዮ ታማዙጅ እንደገለጹት ኢምባሲው የተዘጋው አርብ እለት ነው ብለዋል። ሲናገሩም የቤት አከራይ አከራዩ አርብ ጠዋት መጥተው የኢምባሲውን ግቢ ቆልፈው ሂደዋል። በመሆኑም በጁባ የሚገኘው መንግስት ጣልቃ እስከሚገባ ድረስ ኢምባሲው ዝግ ሆኖ ይቆያል ብሏል። ሰራተኞቹ እንደተናገሩት የኢምባሲው የቤት ኪራይ የደቡብ ሱዳን መንግስት መክፈል ካቆመ ወደ አንድ ዓመት ሊጠጋ ነው ብለዋል። የወር ኪራዩም ዘጠኝ ሺ ዶላር መሆኑን አስረድተዋል። እንደዘገባው በኬንያ የደቡብ ሱዳን አምባሳደር የሆኑት አንቶኒ ልዮስ ኪሆን አሁን በጁባ ይገኛሉ። ስለ ጉዳዩ የተጠየቁት የአገሪቱ የሲቪል ማህበረሰብ ድርጅት መሪዎች በቤት ኪራይ የተነሳ ኤምባሲ ተዘጋ መባሉ አሳፋሪ ድርጊት ነው ብለዋል። የደቡብ ሱዳን የውጭ ጉዳይ ሚኒስቴር ግን አስተያየት ከመስጠት ተቆጥቧል። ይሁንና ከአንድ ወር በፊት የሚኒስትሩ ቃል አቀባይ በሰጡት መግለጫ መንግስት ወጪ ለመቆጠብ በመላው ዓለም የሚገኙት ኤምባሲዎች፣ ቆንስላዎች ቁጥር የመቀነስ እቅድ እንዳለው ማስታወቃቸውን ዘግበው ኤሌን መስክ ታሪክ ሰራ። የቴስላ ኩባንያ አክሲዮን ቱጃሩ ኤሌን መስክ አንድ ትሪሊዮን ዶላር ካሳ ፔ ፓኬጅ ይከፈለው ዘንድ አጸደቀ። የአክሲዮን ባለድርሻዎች ሐሙስ አመሻሹን ለዋና ሥራ አስፈጻሚው መስክ ይህን ያህል ገንዘብ የሚያስገኝ ድርሻ ለመስጠት መወሰናቸው መነጋገሪያ ጉዳይ ሆኗል። የዓለማችን የዓለማችን ቁጥር አንድ ቱጃር ኤሌን መስክ አንድ ትሪሊዮን ዶላር ገንዘብ የሰበሰበ የመጀመሪያው ሰው ለመሆኑም መንገድ ይጠርግለታል ተብሏል። የቴስላ ኩባንያ የአክሲዮን ባለድርሻዎችና ባለቤቶች ዓመታዊ ስብሰባቸውን ባደረጉበት ሰዓት ለመስክ አስደሳች ዜና የተሰማው 75 በመቶ የአክሲዮን ባለቤቶች ለመስክ ካሳው ይሰጠው በሚል ድጋፍ ድምፅ ሰጥተዋል። ኤለን መስክ የያዘው የኩባንያ ድርሻም 15 በመቶ ምርጫው ውስጥ አልተካተተም። ቱጃሩ በዚህ ልክ ድጋፍ ሲያገኝ ታዳሚውም በጭብጨባና በእንኳን ደሳለ ጩኸት አዳራሹ ሞልቶት ነበር ሲል ሲኤንኤን ዘግቦታል። ኤለን መስክ ከዚህ ቀደም በኩባንያው ምንም አይነት ደሞዝ አግኝቶ እንደማያውቅም ተናግሯል። ጀርመን ከሞስኮ ጋር ለሚደረገው ጦርነት መዘጋጀቷንና 800000 የኔቶ ወታደሮቹን ወደ ሩሲያ ድንበር ለማሰማራት ሎጅስቲክ ማመቻቸት ዝግጁ መሆኗን የአገሪቱ የጋራ ኦፕሬሽን ኮማንድ ኃላፊ ሌትናንት ጀነራል አሌክሳንደር ሶልፍራንክ አስታወቁ። ጀነራሉ ከሩሲያ ጋር ግጭት ነገም ቢሆን ሊከሰት ይችላል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ይህ ግዙፍ የጦር ይህ ግዙፍ የጦር ማሰማራት ኦፕሬሽን ፕላን ጀርመን ኦፕሬሽን ፕላን ጀርመኒ ተብሎ የሚጠራው የአደጋ ጊዜ እቅድ አካል ነው። እቅዱ በኔቶ አንቀጽ አምስት መሰረት ከሞስኮ ጋር ግጭት ከተቀሰቀሰ ጀርመን ራሷን ወደ ዋና የሎጂስቲክ ማዕከልነት በመቀየር በመቶ ሺዎች የሚቆጠሩ ወታደሮችና ቁሳቁሶች ወደ ግንባር የምታንቀሳቀስበት ሂደት ያካትታል። ጦርነቱ ከተጀመረ 180 ቀናት ውስጥ የማሰማራቱ ሂደት መጠናቀቅ ይኖርበታል። ጄኔራል ሶል ፍራንክ አርብ እለት በበርሊን በተካሄደው ወታደራዊ ጉባኤ ላይ እንደተናገሩት ሩሲያ በዩክሬን ጦርነት ብትጠመድም እጅግ ግዙፍ ወታደራዊ አቅም አላት። አክለውም ሩሲያ አሁንም በኔቶ ግዛት ላይ ውስን ጥቃት የመፈጸም አቅም አላት ብሏል። ሌሎች የጀርመን ከፍተኛ ባለስልጣናትም ይህንን ስጋት አንጸባርቋል። ቻንስለር ፍሬድሪክ ሜዝ ቻንሰሪክ ፍሬድሪክ ሜዝ የዩክሬን ግጭት በዲፕሎማሲ መፍታት አማራጭ አማራጮች ተሟጠዋል ሲሉ ከዚህ ቀደም መግለጻቸው ይታወሳል። የመከላከያ ሚኒስትሩ ቦሪስ ፒስትሮየስ በበኩላቸው ይህ የማንቂያ ደውል አይደለም፣ የአኗኗር ዘይቤያችንን አደጋ ላይ ነው ሲሉ በጉባኤው ላይ ተናግረዋል። ሞስኮ በበኩሏ ኔቶን የማጥቃት ምንም አይነት እቅድ እንደሌላት ደጋግማ ገልጻለች። የጀርመንን ንግግሮች የጦር ወጫቸው ለማጽደቅ የሚጠቀሙበት ቅጽበት ስትል አጣጥላለች። የሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጀርመን ግልጽ የሆነ ዳግም ናዚ የመሆን ምልክቶችን እያሳየች ነው ሲሉ ከዚህ ቀደም መክሰሳቸው ይታወሳል። ፖለቲኮ የተሰኘው መገናኛ ብዙኃን ባለፈው ወር እንደዘገበው የጀርመን ዳግም ትጥቅ የማስታጠቅ እቅድ 377 ቢሊዮን ዩሮ ወይም አራት መቶ አርባ ቢሊዮን ዶላር መሆኑን ሊያስወጣ እንደሚችል ገልጿል። በዱቤ ወደ ውጭ አገር ይጓዙ ይላል። ማህበራዊ ኃላፊነቱን በመወጣት ከታወቀው ፍላይ አዲስ የቀረበ አዲስ መላ እንደ ኢትዮጵያ ላሉ እንደ ኢትዮጵያ ላሉ የድሃ ሀገሮች የድሃ ሀገር ዜጎች ከድህነት አረንቋ ለመውጣት ወደ ውጭ ሀገር ሄዶ ገንዘብ መስራት አይነተኛ አማራጭ ሆኖ ቆይቷል። ይሁንና የድህነትን ገመድ በጥሰው ለመውጣት በመሻት ወደ ውጭ ሀገር ያደርሰኛል በሚል በሄዱበት ሀገር መንገድና በመረጃ እጦት ሳቢያ ባወጣ ያወጣኝ ብለው በገቡበት ማጥ ታውጠው የቀሩ የሕገ ወጥ ደላሎች ሲሳይ ሆነው ከገንዘባቸውም ከጤናቸውም ሳይሆኑ የቀሩና ክቡር ህይወታቸውን ጭምር ለማጣት የተዳረጉ በሺዎች የሚቆጠሩ ዜጎች ባሉባት ሀገራችን ኢትዮጵያ አሁንም ችግሩ እንደ ችግር ያለና ብዙሀኑን ክፉኛ እየፈተነ ቢሆንም ጊዜ ደጉ መፍትሄ መወለዱ አልቀረም። ፍላያአዲስ ኢትዮጵያ እንዲህ ላለው የዜጎች አንገብጋቢ ችግር መፍትሄ ለማዋለድ ብርቱ ጥረት ሲያደርግ ቆይቶ የዘመናት ፈተና ለነበረው የጉዞ ጉዳይ ፍቱን መድኃኒት አግኝቶለታል። ከዳር እስከ ዳር ተደጋግሞ ሲነገር እንደምንሰማው ከውጭ አገር ጉዞ ጋር ተያይዞ የሚከሰተው ችግር ዘርፈ ብዙ ሲሆን፣ ቪዛ የማግኘት እንዳገታማ ጉዞ በብዙ ድካም ለጨረሱ ዜጎች የአውሮፕላን ቲኬት ዋጋ መወደድ ከባድ ፈተና ሆኗል። ይሁንና የአውሮፓና አሜሪካ ለመጓዝ ለትኬት የሚጠየቀው በመቶዎች የሚቆጠር ገንዘብ ነገሩን በእንቅርት ላይ ቢሆንም ፍላይ አዲስ ኢትዮጵያ እንዲህ ላሉ እጅግ ዘርፈ ብዙና ውስብስብ የውጭ አገር ጉዞ ችግሮችን መፍትሄ ለማበጀት ባደረገው ጥረት ሁሉም ነገር ቀላል እየሆነ ይገኛል። ፍላይ አዲስ ኢትዮጵያ በአዲስ አበባ ተቋቁሞ ስራውን በይፋ ከጀመረበት የመጀመሪያው ዕለት ጀምሮ በፍጹም ታማኝነትና ዘርፉ የሚፈልገውን የሙያ ስነ ምግባር ተግባራዊ በማድረጉ በብዙሃን ዘንድ የተመሰገነ ተቋም ለመሆኑም ከመቻሉም ባሻገር በየጊዜው ዓለምን ነባራዊ ሁኔታ በዋጀ መልኩ እያሻሻለል በማቅረብና በጥናት ላይ የተመሰረቱ አዳዲስና እጅግ ጠቃሚ አገልግሎቶችን በማስጀመር ፈርቀዳጅ ለመሆን ችሏል። በዚህም ዘርፉን ከኋላ ቀር አሰራር አላቆ ግልጽኝነትና ዘመናዊነትን የተላበሰ አድርጎታል። የነዚህን ተግባር ድምር ውጤት ደጋግሞ በቀጥታ ዜጎቹን ከጭንቀት እየገላገለም ይገኛል። ፍላይ አዲስ ከሚሰጣቸው ልዩ ልዩ አገልግሎቶች መካከል የጉዞ ትኬት ሽያጭ አንዱ ሲሆን ይህም ከትርፍ ይልቅ የዜጎች ተጠቃሚነት ላይ የተለየ ትኩረት እንዳለው ተመስክሮለታል። እዚህ ጋር ከነገሌ ብሎም ስም መጥቀስ ባይቻልም የፍላይ አዲስ ኢትዮጵያ የበረራ ትኬት ዋጋ በቅናሽነቱ ከማንም ጋር አይወዳደርም። ራሱን ለሚያስተዋውቅበት የጉዞ ትኬት በቅናሽ ዋጋ ይግዙ ለሚለው ቃሉም ለአንዲት ቅጽበትም አይታበይም። በቪዛ አማካሪነት ረገድ ይሄ ቢሆንም፣ ይሄ ነው፣ ከዚህ ይልቅ የሚሻለው ይሄ ነው በማለት መክሮ ለፍሬ ያበቃቸው እጅግ ብዙሀን ናቸው። የትኛውም ኤምባሲ ምን ይፈልጋል? የኤምባሲዎችስ ፖሊስና የውስጥ አሰራር ደንብ ምን ይላል? አንድ ቪዛ ጠያቂ ምን ማሟላት፣ ምን ይዞ መቅረብ ይጠበቅበታል ለሚሉትና ሌሎች በርከት ያሉ መሰል ጉዳዮች በቂ መረጃና ምላሽ ይዞ መስራቱ በሽዞዎች የሚቆጠሩ ዜጎች ህልማቸውን እንዲፈቱና ዓላማቸውን እንዲያሰኩ አስችሏል። ዘርፉ ለሚፈልገው የሙያ ስነ ምግባርና ፍጹም ቀና የሆኑ የቆመው ፍላይ አዲስ ኢትዮጵያ ታማኝነትን መለያ ቀለሙ ማድረጉም በልዩነት ነጥሮ እንዲወጣና ምስጉን ተቋም እንዲሆን ምክንያት ሆኖታል። አሁንም የጀመረው የጉዞ ትኬት ብድር አገልግሎት ግን ወደ ከፍታ ማማው ስሙን በክብር አሻግሮታል። ፍላይ አዲስ ኢትዮጵያ የዘመናችን ተጓዦች ፈተና ለሆነው የጉዞ ትኬት መግዣ መፍትሄ ለማበጀት በተለይም ዳሽን ባንክን ከመሳሰሉ በርካታ ድርጅቶች ጋር በመሰረተው የሥራ ጥምረት ዳገት መስሎ ይታይ የነበረውን ችግር ሜዳ አድርጎታል። በመሆኑም ቪዛ አግኝተው የጉዞ ትኬት መግዣ ገንዘብ በማጣት ናላቸው ሲናውዝ ለነበሩ ዜጎች እነሆ አስተማማኝ መፍትሄ በመስጠት ይህን አገልግሎቱንም ወደ ውጭ አገር በዱቤ ይጓዙ እያለ እያስተዋወቀ ይገኛል። እንግዲህ ከዚህ በኋላ ዜጎች ለጉዞ ትኬት መግዣ የሚያስፈልጋቸው ገንዘብ ለማግኘት ወደ ፍላይ አዲስ ኢትዮጵያ መሄድ ብቻ ነው የሚጠበቅባቸው። የቤት ካርታ ወይም የመኪና ሊብሬ አሊያም ሌላ ለመያዣ የሚሆን ሰነዳቸውንም አሟልተው ከቀረቡ ነገሩ እዳው ገብስ ነው። ሁሉም ነገር በአጭር ጊዜ በፍጥነት የሚያልቅበት ሂደት ደግሞ ፍላይ አዲስ ኢትዮጵያ የተካነበት በመሆኑ ለርሶ መተው ነው የሚበጀው። በሁሉም ኤምባሲዎች የሚሰጠውን ጉዞ ቪዛ በሚመለከት ያለውን የካበተ ልምድ ተጠቅሞ ዜጎቹን ለማማከር ረገድ በማማከር ረገድ እጅግ ውጤታማና ተግባር በመከወን ከአራቱ ማዕዘን ምስጋናዎች እየጎረፍለት የሚገኘው ፍላይ አዲስ ከዚህ ተግባሩ በተጓዳኝ ማህበራዊ ኃላፊነትን በመወጣት በኩልም እጅግ አስመስጋኝ ስራ እየሰራ ነው። አቅመ ደካሞችን፣ ህጻናትን፣ ሴቶችን እንዲሁም በተለያየ የህይወት አጋጣሚ ድጋፍ ፍላጊ የሆኑ በርካታ ዜጎችን በገንዘብና በቁሳቁስ ሲረዳ ቆይቷል እየረዳም ይገኛል። ዜናዎች እነዚህን